ሰጠን አስጠለኝ ይህ ከእኔ ጋር እናንበብ የተባለው የዩቲዩብ ቻናል ነው። በክፍል ሁለት ባቀረብኩት የአለመኖር መጽሐፍ ትረካ ደስታ በሆስፒታል ሆኖ ከራሱ ጋር ይሟገት የነበረበትንና ለራሱ ምላሽ አላገኘባቸውን ሆኖም ግን በራሱ ደግሞ ያስባቸው የነበሩትን ነገሮች አብረን ተመልክተን ነበር። በኋላም ጓደኞቼ መተው ይጠይቁኛል ብሎ ተስፋ ባደረገበት ሰዓት ተረኛ ከነበረችው ነርስ ጋር ደግሞ ሲነጋገር እንደነበረም ተመልክተናል። በኋላም ደግሞ በጣም የሚያከብረው እና የሚወደው ጓደኛው መጥቶ ከሱ ጋርም የነበረውን ቆይታ በክፍል ሁለት ትረካችን ላይ ተመልክተናል። ዛሬ ቀጣዩና ሦስተኛውን ክፍል ይዤላችሁ ቀርቤያለሁ። አለመኖር፣ ከዳዊት ወንድማገኝ ተራኪ ከእኔ ጋር እናንብብ ከጠየቁት ሰዎች ውስጥ አንዷ ትዝ አለችው። የወንድሙ የመኮንን የሥራ ባልደረባ ናት። ሐኪም ቤት ከመምጣቷ በፊት ስሟንም ሰምቶ መልኳንም አይቶ አያውቅ። ልጅቷ መታ እንኳን አተረፈ፣ አይዞ፣ እግዚአብሔር ይማርህ አለችው። አሜን። አንቺ ደግሞ ማነሽ ነበር ለማለት የፈለገው አውቀኛል አይደል? ብላ አላውቀሽም ለማለት ፋታ ሳትሰጠው የወንድም ይሄ መኮንን የሥራ ባልደረባ ነኝ፣ መታ ነበር በልልኝ እሺ፣ አይዞ ብላው ሄደች። አሁን የትም የማታውቀኝ ሴት እኔ በታመምኩበት ሰዓት መታ እኔን መታወቅ ምን አስፈለጋት? በህመም ላይ ትውውቅ ይሏል ይሄ። አለ አንድ ተረት ቢጤ እንደፈጠረ ተሰማውና የአዋቂነት ስሜት ተጫጫነ። ድንገተኛ የመኪና አደጋ ደርሶበት ሐኪም ቤት ከተኛ ጀምሮ ሌላ የሰለቸው ነገር አይዞህ የሚለውን ቃል መስማት ነው። ጠያቂውም፣ ሐኪሞቹም፣ ሁሉም ሰው አይዞህ ካላለ አረፍተ ነገር መዝጋት ይከብደዋል። ታማሚው ፈርቷል ብሎ ከማሰብ ይሁን ወይም ህመም ያስፈራል ከሚል ግምት፣ ግልጽ አይደለም። ዞሮ ዞሮ ታማሚው አይዞህ በተባለ ቁጥር ወይ መፍራት ይጀምራል፣ አሊያም የነበረው ፍርሃት ይጨምራል። መቼም የሆነ ነገር ቢያውቁ ነው አይዞ የሚሉት በሚል ግምት። በእርግጥ ሰው ሁሉ በተመሳሳይ የህይወት ልምድ ውስጥ ያልፋል ደስታ፣ ሀዘን፣ ስቃይ፣ መከራ፣ ሰቆቃ፣ ህመም፣ ከዚያ በድጋሚ ደስታ፣ ሀዘን ያልፋሉ። በመሆኑም የጊዜው መለያየት እንጂ አንዱ ያለፈበት ሌላው የማያልፍበት ምንም የህይወትና የመኖር እውነታ የለም። ስለዚህ ሁሉም ሰው እኩል ባይታመምም እንኳ ህመምንና መታመምን ግን እኩል ያውቃል። ስለዚህ አይዞ ማለቱ ታማሚን ብቻ ሳይሆን ራስንም ማጽናኛ ሊሆን ይችላል። እርግጠኛ መሆን የሚቻለው ሌላ ሰው በታመመ ቁጥር ያልታመመው ሁሉ ታማሚውን ከመጠየቁ በፊት ራሱን አንድ ጥያቄ ይጠይቃል። ይህም እኔን ቢሆንስ ያመመኝ የሚል ነው። ሰው አብዛኛው ራሱ ከሚታመም ሌላ ቢታመም ይመርጣል። ስለሆነም አይዞ በተዘዋዋሪ አይዞን መሆኑ ሳይሆን አይቀርም። አንድ ጊዜ የሰማውን ቀልድ አስታወሰ። ሰዎቹ በአንድ በሞላ አውቶቡስ ውስጥ ተጭኖ ይሄዳሉ። አውቶቡሱ በድንገት መንገድ ስቶ ወደ ገደል ማሽቆልቆል ይጀምራል። ሰው ሁሉ ግራ ተጋብቶ ለቅሶና ዋይታ ማሰማት ሲጀምር የአውቶቡሱ አሽከርካሪ አይዞን ጎበዝ ሲል ድምፁ ከፍ አድርጎ ይጮኻል። በዚህ ጊዜ የሰው ጩኸት በአንድ ዳፍታ ጸጥ ረጭ አለ። ሁሉም አሽከርካሪው አንድ መፍትሄ ሊያመጣ ነው ብሎ በመመኘት የሚለውን ለመስማት ጓጓ። አሽከርካሪው ይህን አስተውሎ አይዞም ጎበዝ፣ አንተርፍም አለ። ይህን ቀልድ ሲያስብ ፊቱ ላይ የክረምት ፀሐይ መስላ ብልጭ ያለችው ፈገግታ ውስጡ ባለው የህመም ደመና ተሸፈነች። ይህን ያስተዋለው ጓደኛው ምን ነው ዝም አልክ ሲል ከሄደበት ሊመልሰው ሞከረ። አይ እንደው ነው አንዳንድ ነገሮች እያሰብኩ አለ። ለመናገርና ለጨዋታ የነበረው ተነሳሽነት ድንገት ከርቶት ሲሄድ እየተሰማ ጓደኛው ጨዋታ ለማምጣት በመሻት አሁን በመኪና ውስጥ እየመጣው ከሳምንት በፊት ስናወራ የነበረው ጉዳይ ትዝ ብሎኝ ስገረም ነበር። አ አየህ፣ ቅድም ወይ ከራሳችን ጋር ወይም ከሌላ ሰው ጋር ግልባጭ ጋ ነው ስናወራ ነው የምንውለው ያልኩ ይህን ነው ሲል መለሰለት። ዶክተር ክብሩ በጣም ታታሪና በወዳጆቹ ዘንድ የተወደደ ብቻ ሳይሆን አዋቂነቱም የተመሰከረለት ሐኪም ነው። ተክለ ቁመናው ከግዙፍ ሰውነቱ ጋር ተዳምሮ ግርማ ሞገስን አላብሶታል። ሲራመድ ከትከሻውና ከአንገቱ ቀና ብሎ አካባቢውን የመቆጣጠር ስሜት ይፈጥራል። እንዲያውም አንዳንድ ጊዜ የሱ ኩራትና ግርማ የተሞላበት አካሄድ ሲታይ ከእግሩ ስር መሬት መኖሩን የሚያውቅ አያስመስለውም። በጣም ኩሩ ነው። በራስ መተማመን የሚባል ነገር ካለ በሆነ ምክንያት የብዙ ሰዎችን እሱ ብቻውን ሳይወስድ አይቀርም። ስራው እንከን የለሽ ነው። ዕውቀቱ ጥልቅና ምሉ በመሆኑ አንብቦ ከትምህርት ብቻ የቀሰመው ሳይሆን ራሱ የፈጠረው ነው ሊባልለትም ይችላል ወይም ይመስላል። ብቻ ሁለመናው ሐኪም ሐኪም ምሁር ምሁር ይላል። ሰው ሁሉ ያከብረዋል፣ ይፈረዋል። አንዳንድ ጊዜ ክብር ሲበዛ ፍርሃትን መፍጠሩ አይቀሬ ነው። ቀኑ አርብ ነው። ያለ ወትሮ ከስራ መውጫ ሰዓት ትንሽ ቀድሞ መውጣት ፈልጓል። የስራ ስነ ምግባሩ ለሱ ሁሉም ነገር ማለት ነው። ቢሞት ከመንግስት የስራ ሰዓት ላይ መስረቅ አይፈልግም። ከራሱ ጋር በጣም ተሟገተ። ልውጣ ወይስ ትንሽ ቆይቼ ልሂድ በማለት ልቡ ለሁለት ተከፍሏል። ከስራው ወጥቶ ወደ ሌላ ስራው ከመግባቱ በፊት የታመመ ጓደኛውን እተኛበት ሆስፒታል ሄዶ መጠየቅ ፈልጓል። ከስራ ወጥቶ ክሊኒኩ ከገባ በኋላ ምን ያህል ጊዜ ሊቆይ እንደሚችል ስለማያውቅ ቀድሞ ጓደኛው መጠየቅ እንደሚያዋጣው አመነ። አይ አሁን ሰው አርብ ምሽት ከስራ ወጥቶ ስራ ይገባል? ብሎ እንደመጠየቅም እንደመማረርም አለ። ሁሌም የእሱና የጓደኞቹ የሩጫ ህይወት ይገርመዋል፣ ያናድደዋል። አሁን ምን ሊሞላልን ነው እንዲህ የምንሮጠው ብሎ ራሱን ጠየቀ። የታመመ ጓደኛው ደስታ ከዚህ ቀደም ያለው ትዝ ብሎት ፈገግ አለ። ከጥቂት ሳምንታት በፊት ነበር እሱ ከስራው ወጥቶ ወደ ስራ ለመሄድ ወደ መኪናው ሲጣደፍ ጓደኛው በተመሳሳይ ሁኔታ ሲሮጥ መንገድ ላይ ይገጣጠማሉ። ጓደኛውን ፍጥነት አስተውሎ አሁን ምን እንደዚህ ያስሮጣል! የት ለመድረስ ነው? አለው። ባክ ሱቅ ረፍዶብኛል ሲል መለሰ ጓደኛው። ሱቅ ሐኪሞች ከቀን ስራቸው በኋላ በግል በየክሊኒኩ እየተመላለሱ የሚሰሩትን ስራ የሚጠሩበት የስላቅ ስም ነው። ምን ይሞላልኛል ብለህ ነው ታዲያ የምትታደፈው? ሲለው፣ ነዳጅ ብሎ መለሰለትና ሁለቱም ተሳስቀው ወደየመኪናቸው የመኪናቸው መሮጣቸውን ቀጠሉ። ጓደኛው ዶክተር ደስታ፣ ሁሌም መቀለድና ነገሮችን ማቅለል የሚወድ ነው። ታዲያ ይህን የሚያደርገው ወዶ አይደለም። በውስጡ ያለውን ጥልቅ የንዴትና የቁጭት ስሜት ለሰው በሚቀል መልኩ ማቅረብ ስለሚፈልግ እንጂ። ይህንን ታዲያ የሚያውቅበት በጣም ጥቂት ሰው ነው። ከነዚህ መሃል አንዱ ደግሞ ዶክተር ክብሩ ነው። በጣም ይቀራረባሉ። የልባቸውን ያወራሉ፣ ይጨቃጨቃሉ፣ ይጣላሉ፣ ግን ዞሮው እዚያው ናቸው። ቂም የሚባል ነገር አያውቁ። አንዳቸው ለአንዳቸው ትልቅ የሆነ ፍቅርና ክብር አላቸው። ለአብዛኛው ሰው ደስታ ልክ እንደ ስሙ ደስተኛ ነው። አይከፋውም ከፊቱ ፈገግታ ስለማይጠፋና ሁሌም በሙሉ ጉልበቱ ስለሚንቀሳቀስ በሌሎችና በአካባቢው ላይ አንዳች የመነቃቃት ስሜት ይፈጥራል። ዶክተር ክብሩ የጓደኛው መታመም አሳስቦታል፣ አናዶታልም። ለምን እንዳሳሰበው ቢያውቅም የንዴቱ ምንጭ ግን ግልጽ አልሆነለትም። ለምን ታመመ? ለምን አደጋ አደረሰበት? ምንድን ያናደደኝ? ብሎ ራሱን ጠየቀ። ከልምዱ እንደሚያውቀው ብዙ ጊዜ የእሱ የንዴት ስሜት የሚመነጨው የሆነ አይነት ፍርሃት ሲሰማው እንደሆነ ያውቃል ታዲያ ምንድን ነው ያስፈራኝ ሲል ጠየቀ ራሱን መልሶ በዚህ ሀሳብ ውስጥ እያለ በድንገት የቢሮ በር ብርግድ ብሎ ተከፈተ ከእጁ ላይ ጉርሻ እንደተመነተፈ ሰው ብርግግ አለ ምን ነው ቢሮ አይንኳኳም እንዴ አለ እንደምንም ለመረጋጋት እየሞከረ አይ፣ ቁልፍ መስሎኝ ነው። ወታህል ብዬ እኮ ነው። እንዴት እስካሁን ቆየህ? በዚህ ላይ ለምንድን ነው እንደዚህ ያስፈረገገ አለች። እሱ የሚሰራበት ክፍል የምትሰራ ሌላ ሐኪም ዶክተር ውቢት በአንድ ጊዜ ሦስት ጥያቄ እንደጠየቀችው ምንም ባለማስተዋል ምን ከመሰለ ሐሳብ ውስጥ አባናንሺ መሰለሽ። ኧረ እባክህ አ በእናትህ ንገረኝ አለችው። ሁለት ነገር ትወዳለች፣ ሁሉንም ጥያቄ በእናትህ ብሎ መጀመርና ወሬ። የተጫጫነው ስሜት ውቢት ፊት ሲቀርብ ተነነ። ትንሽ ሊያደርቃት በመፈለግ ለምንድን ነው የምነግርሽ? በቃ በቃ። ምን እንዴ? የምሬን እኮ ነው፣ ለምን እነግርሻለሁ። ለሰው ማማከር እኮ በጣም ጥሩ ነገር ነው አለች። ተይ እንጂ አለ በማሾፍ። የምር በእውነት በእናት በእናት ማለት ከጀመረች እንደማትለቀው ያውቃል። ባክሽ ምንም አይጠቅምሽም። እሱን ለኔ ተወው። ምኑን ምን ማዘዝ፣ አያምርብህም። ሄጄ ሄጂ፣ የምር አልነግርሽም፣ አትድከሚ። ካልነገርከኝ አልለቅህም ብላ ከቢሮ በር ላይ ቆልፉን ነቅላ በጋዋኗ ኪስ ውስጥ ከተተች። ትንሽ የቀበጥሽ አልመሰለሽም? አላት። ልቡ ግን በቁልፉ ሰበብ ሄዶ ከሷ ጋር መላፋት አብሮታል። የበሰለ አእምሮ ደግሞ ተው፣ ይሄ የስራ ቦታ ነው ሲለው፣ የእናቱ ይሁን የአባቱ ድምፅ ይህ ነውር ይባላል ሲል መከረው። ልቡና ጭንቅላቱ እንዲህ እየተቃረኑ በሰላም መኖራቸው ይገርመዋል። ውህ አለች። ምን ነው መለሰ። ለካ መቅበጥ ምን እንደሆነ አታውቅም፣ አለች። አሁን የምር ሄዶ መላፋት አማረው። ተው በኋላ ይቆጭሃል፣ አሁንም ጭንቅላቱን አስጠነቀቀው። እሺ ምን እንድነግርሽ ነው የምትፈልገው አላት፣ በተወሰነ መልክ እየተፈታተነው ካለው በጎ ግን ነውር ስሜት ለመሸሽ እየሞከረ በቃ ስታስብ የነበረው እሺ በእናት ብላ አይኗን አስለመለመች። አሁን አልቻለም። ከመዋረዱ በፊት መመለስ እንዳለበት አመነ። ስለ ደስታ አደጋና ሕመም እያሰብኩ ነበር አላት። ነው እንዴ? ታዲያ እሱ ምን ያስደነብራል? ነገር ማጣጣል በጣም ታውቅበታለች። ለነገሩ ደስትሽ ያሳዝናል እንኳን አተረፈው ብላ ቀጠለች። ልንገራት አልንገራት ብሎ ከራሱ ጋር ጥቂት ከተሟገተ በኋላ የደስታ ባደጋው ምክንያት መታመም ለምን እንዳናደደኝ ራሴን እየጠየቅኩ ነበር አላት። የፈራኸው ነገር አለ ማለት ነው ስትለው ደነገጠ። እንዴ ደሞ እሱም ምን አወቅሽ አላት፣ ትንሽ ግራ በመጋባት። የንዴት እንዴት ምንጩ ፍርሃት ነው ብዬ ነው አለች ነገሩን በማቅለል አይደል? አለ አሁንም ግራ እንደተጋባ ነው። በምን አወቀች እንደፈራው ብሎ ራሱን እየጠየቀ ደሞ፣ አንዴ ከተናደርኩብሽ ስለመፈራሽ ነው ብለይን ታውቃለ? አለችው ጥያቄውን የሰማች ይመስል ከሶስት ዓመት ከአምስት ወር በፊት ሶስት ቁጥር ክፍል ውስጥ ሆነን ሐሙስ ከሰዓት ነበር እንዲህ ማስታውሷ በውስጡ ትንሽ ሞቅታ ቢጤ የጫረበት ደስ የሚል ነገር። በጣም ቦታ ትሰጠኛለች ማለት ነው ብሎ አሰበ። እሺ ታዲያ ምንድን ነው ያስፈራ? አለችው። አቤት ወሬ መውደድ። ወይ ወሬ እኮ በጣም አሪፍ ነገር ነው። ሌላ ምን አሪፍ ነገር አለ? እስኪ ንገረኝ አንቺ አላት። ከኔ ሌላ ማለት ነው አለችው። አይናው አውጣነቷ ይመቸዋል። ምን አለ ትንሽ ከሷ ቀንሶ ቢሰጠኝ ዝም ብሎ ከመቆፈስ ብሎ አሰበ። ስለሌላ ሰው ለማወቅ ከመፈለግ ውጪ ተነሳሽነትን የሚቀሰቅስ ሌላ ምንም ነገር የለም። ስለሌላው የምታውቀው ደግሞ ያው ወሬ በመቃረም ነው። አንተ ልመደውም ይጥቀማል። ለነገሩ አንተም ሁሉም ያው ነው አለች። አይ እኔማ ቦሬ። ተው ተውንጂ፣ አሁን ምን ነው? አለቹ በማንጓጠጥ መልስ አልነበረው ይልቅ በቃ ነገር ምንድነው የደስታ መታመም ያስፈራ ጉዳቱ ምን ይደርስ ይሆን ብዬ ነው መለሰላት ይህን የምንጠይቀው እኛ ስንታመም ብቻ ነው አይደል የንዴቱ ምንጭሱ ነው በማን የምትናደደው አመልካች ጣቱን ልክ ነሽ አገኘሹ በሚል መልክ ወደ እሷ ጠቁሞ ጥያቄው እሱ ነው አላት። እሺ የእኛ ሼክስፒር ብላ ከኪሶ ያለው ቁልፍ አወጣች። ልትሄድበት ነው። ምን ላድርግ ብሎ አሰበ። ቁጭ አትይም እንዴ አላት። ምን አደርጋለሁ። እስካሁን ምን እያደረግሽ ነው? በቃ መጣሁ፣ አወራው ጨረስኩ። እኔ ካልጨረስኩስ? ሌላ ጊዜ ትቀጥላለህ፣ አለችው። እንድትሄድ አልፈለገም፣ ግን ምን ብሎ እንደሚያስቀራት አላወቅም። አብረው ብቶም በጣም ደስ ይለዋል። እንዲህ ብሎ እንዳይነግራት ኩራቱ ተናነቀው። ለምን ደስታን ሄደን አንጠይቀውም? ጥሩ ሀሳብ ነበር፣ ግን ቀደም ብዬ ያስኩት ቀጠሮ አለኝ። የምን ቀጠሮ? ትንሽ ቅናት አይሉት ቁጣ ተሰማ። ስብሰባ ነው፣ መለሰች። ከማ ጋር ደግሞ የምን ስብሰባ ነው? በዓርብ ማታ ከራሴ ጋር ያዝኩት ቀጠሮ ነው። ቤቴ እሄዳለሁ። ከዚያስ? ከዚያማ ዝነጥብዬ ለባብሼ ዓርብ ማታን አነጋታለሁ። ብቻሽን? በፍጹም ከተማው ሁሉ እኮ ሰው ነው። ስንት የኔ አይነት አለ መሰለ። አንተን በርትተ ከኛ እንዳንዱ ብትሆን ይሻላል አለችው እናንተ ደግሞ እነማን ናችሁ? እኛማ ሰው መሆናችንን አምነን የተቀበልንና ሰው መሆን የማይገርመን የተባል ነው ፍጡራንን እና እኔ ሰው መሆኔን አላውቅም ማለት ነው? እሱን እንጃ። ግን አንዳንዴ ይጠራጥራለሁ። ይሄ ሰውዬ ምን ለመሆን ፈልጎ ነው ኑሮውን እንደዚህ አምድሮ የያዘው ብዬ ጠይቃለሁ? ማለት የሆነ ነገር ልትተነትን እንደሆነ ገብቶታል። ተማርክ ዩኒቨርሲቲ ገባ ሃኪም ሆንክ ከዚያ የተለየ ሃኪም ሆንክ ታጠናለህ ትመራመራለህ ከክሊኒክ ክሊኒክ ትሮጣለህ ታነባለህ ጊዜ የለህም ጊዜ ያለው ሰው ያስደነግጣል ምንም ነገር ሳይሰሩ ቁጭ ማለት ያስፈራል ሻይ ቡና የምትጠጣው በስብሰባ መሃል የሻይ ረፍት ሲኖር ነው ያውም ከተሰብሳቢው ጋር ለሚቀጥለው ስለሚቀጥለው ስብሰባ እያወራህ ታዲያ ይህን ሁሉ ሳይ አንተና መሰሎችን እጠራጠራቸዋለሁ። የሆነ መሆን የምትፈልጉት ነገር ያለ ይመስለኛል። ምን? እሱን እኮ ነው የምልህ። ምን መሆን የሚለውን መልስ አግኝታችሁ መንገዱ ላይ ያላችሁ ነው የምትመስሉት። ምክንያቱም ሰው ሊሆን የሚችለውን ሁሉ ሆናችኋል። ሌላ የምታውቁት ነገርማ አለ። እኛ ደግሞ ወዳጄ፣ ዝም ብሎ ሰው መሆን ራሱ ከብዶናል። እንደምንም ከሰኞ እስከ አርብ እንደርስና አርብ እለት ትንሽ፣ በጣም ትንሽ ዘና እንላለን በመጠጥ እንዲሁም በጭፈራ በዝላይ በሁሉም ነገር ቅዳሜንም እንደቅመዋለን የታባቱ አባቱ እሑድስ እሑድ በጠዋትማ በጧት ቸርች ነን ፈጣሪያችንን ለማመስገን እንኳንም አርብና ቅዳሜን ፈጠርክልን ብለን እናመሰግነዋለን። አይመስለኝም አላት ፈርጠም ብሎ ምኑ እንኳን አርብና ቅዳሜን ፈጠርክልን ብላችሁ የምታመሰግኑት አይመስለኝም አላት። ታዲያ ለምን እንሄዳለን? ለማመስገን እንጂ። ለማስፈቀድም ሊሆን ይችላል። ምን ለማስፈቀድ? በዚህኛው ቅዳሜ እንደፈለግን እንድንሆን ስለፈቀድክልን እያመሰገንን በሚቀጥለውም ሳምንት ይህንኑ ቸርነትን እንዳትነፍገን አደራ ብላችሁ ለማስፈቀድ። እሺ ይሁንልህ። አንተና መሰሎችህ እንቻች ስትሄዱ ምንድን ነው የምትሉት? ያው ነው፣ ማመስገን ነው። አይመስለኝም አለች እሷ። በጠሯ እንዴት? ምን ምክንያት አለ የምታመሰግንበት? ለተሰጠኝ ሁሉ አላስጨረሰችውም። ለተሰጠ ሁሉ የሚያመሰግን ሰው ባለው የሚረካ ነው። አንተና መሰሎች ደግሞ የምታረጉት ሁሉ አለመርካታችሁን የሚያሳብቅባችሁ ሁሉም የሌላችሁን የምትፈልጉ፣ ያላችሁን የማታውቁ የቁም ህልመኞች ናችሁ። በመሆኑም ፈጣሪን ለማመስገን ብላችሁ ቸርች አትሄዱም። ታዲያ ለምን እንሄዳለን? ው እንደ ሁሉም ነገር መደረግ ያለበት ስለሆነ ነው። የተጻፈውን ሁሉ ማድረግ ያለባችሁ ይመስላችኋል። እውነቴን ነው የምልህ፣ ለአንተ ትምህርት ቤት ወይም ስራ ቦታ ወይም ቸርች መሄድ ሁሉም አንድ ነው ማለት አለ። ድፍረቷና የልቧን ሳትደብቅ መናገሯ የበለጠ እንዲወዳት ካደረጉት ነገሮች መካከል ዋናዎቹ ናቸው። በቀን ውስጥ ማድረግ ካለብህ ነገሮች አንዱ ማለት ነው። ካንተ የሚጠበቅብህን እንጂ አንተ ከራስህ የምትጠብቀውን አታውቅም ብታውቅም አታደርገውም። ምክንያቱም ትፈራለህ። የምትፈራው ደግሞ ምንም ስለማታውቅ ነው። ህይወትን የሆነ ነገር ለማወቅ በመፈለግ ብቻ ትመረዋለህ። ብታገኘውም አታውቀውም። ምክንያቱም ደግሞ ለአንተ ቁም ነገሩ መፈለጉ እንጂ ማወቁ ስላልሆነ ተንበለበለች። አልቻልኩሽም አላት። እንደመሸነፍም መሸነፍም እንደ መደነቅም እያለ አይ የምሬን ነው። እንደውም ካልካይቀር አንተ ቸርች የምትሄደው ድንገት የሆነ ነገር ካለ እንዳይቀርብኝ ብለህ ነው የሚመስለኝ፣ እንጂ አምነህማ አይመስለኝም። እሺ፣ አዎ፣ ማመን የዋህነትን ይፈልጋል። አንተ ደግሞ በጣም ብዙ ጥሩ ነገሮች አሉ፣ የዋህ ግን አይደለህም። በዚህ ምክንያት ማመን የሚለው እሳቤ ልብ ውስጥ ሊገባም ሊቆይም ሊኖርም አይችልም። ጸጥታ ሰፈነ። ለሴኮንዶች ነጎዱ። ትንፋሽ ሳበችና ቀጥለች። ሁሌም አስበህ መኖር እንዴት ይቻላል ብለህ እንደምታምን ግራ ይገባኛል። አንዳንድ ጊዜ እኮ የምትረግጠው መሬት ያመው ይሆን ብለህ የምትፈራ ነው ይመስለኝ። ራስን ፍታው። ትንሽ ለቅቅ አርገው። ያን ጊዜ ህይወት ደስ የሚል ነገር እንዳላትም ይታየ ይሆናል አለች። ከምንድን ነው የምፈታው አላት። በንግግሯ በጣም ተመስጧል። ጠፍሮ ከያዘህ ወሰን የለሽ ኩራትና የአእምሮ ጀብደኝነት የማወቅ ጉጉትህን አብርዶ ምናልባትም የምታውቀው የምንታውቀው ይበቃ ይሆናል። ዘና በል አካባቢህን፣ የምትፈልገውን ነገር ሁሉ በዙሪያ ነው። በእርግጥ ከምፈልጋቸው ነገሮች መካከል አንዷ ከፊት ለፊቴ ነች አለ። በአንድ ወገን ከልቡ ነው፣ በሪያው ግን ነገሩን ማብረድ ፈልጓል። ሁልጊዜም ነገር ሲከር ወደ ቀል ትወስደዋለ ይህም የፈሪነትህ ሌላ ምልክት ነው። የማታሸንፍ ከመሰለ መጋፈጥ አትፈልግም። የምትዋጋው እንደምታሸንፍ እርግጠኛ ስትሆን ብቻ ነው። ያ ደግሞ ጀግና ያሰኝን? ያሸነፍከው ከጅምሩ ደካማነቱን ያወቀው ጠላት ስለሆነ፣ እኔን ከወደድከኝ እየቀለድክ ብቻ ልትነግረኝ አትችልም። የምር ማድረግ ይጠበቅብሃል። ፈሪ ስለሆንክ ግን መልሳ ባትወደኝስ ብለህ ትሰጋለህ። ይህንም እንደመሸነፍ ታየዋለህ። መሸነፍ ደግሞ ሞትህ ነው፣ የደካማነት ማረጋገጫ ይመስልሃል። እኔ በወደ አሁን ተነስቼ ከንፈርን ከመሳ የሚያግደኝ አንድም ነገር የለም። ግፋ ቢል ጥፊ ነው። እሞክረዋለሁ ብላ ከመቀመጫዋ ተነሳች። ባደረገች አለበልቡ አለ በልቡ እሷ ግን ደስታን አይበልልኝ። መልካም ጊዜ። ያው ስራ ነው አይደል ብላ ወጣች። በሩ በድጋሚ ተከፈተና ስነሳ ለምን መስሎ ነበር አይደል ግን አልሰማም፣ ምክንያቱም እንደሞት እርግጠኛ ስላልሆንኩ ነው ብላ መልሳ ተጠብቀ ሄደች። ኦ